አሰላሙ አሌይኩም ወረህመቱላህ ወበረካቱ ሰላም ጥና ይስትልኝ በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? እንደምንስ ከረማችሁ? እንግዲህ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች ላለፉት የተወሰኑ አራት ወራት አካባቢ በዚህ ሚዲያ በቅ ብዬ አላውቅም። ዛሬ ግን ለእናንተ ይጠቅማል ያልኩትና ብዙዎቻችሁ ደግሞ ከፌስቡክ ውጭ በዩቲዩብ የምትከታተሉኝ የተለያዩ ማብራሪያዎች እንድሰጣችሁ በጠየቃችሁ መሰረት የተወሰኑ አዲስ ስለወጣው መልካም መረጃን በተመለከተና ከዚህ ቀደም ከነበረው በምን ይለያል በሚለው ጉዳይ ላይ የተወሰኑ ማብራሪያዎች እንሰጣለው። እንግዲህ ካላችሁ አለን በሉኝ። እንዲሁም ደግሞ ላይክ አድርጉት ለሌሎችም እንዲደርስ። እስካሁን ድረስ ሚዲያ ላይ ያው ጠፍቻለሁ። የጠፋሁት በግል በራሴ ጉዳይ ነው። በመሆኑም እንግዲህ ይቅርታ ታደርጉልኛላችሁ። ከዚህ ቀደምም ለማህበረሰቡ ለማገልገል እንጂ ለቢዝነስ አለመሆኑ ስገልጽ ነበር። በተደጋጋሚም ሚዲያውን ደግሞ የሚቀበለኝ ሰው እያልኩ ነበር። ነገር ግን ተተኪ የአረቡን ዓለም እየተከታተለ መረጃዎችን የሚያደርስ ሰው እስካሁን ድረስ አላገኘውም ነገር ግን ያው አልፎ አልፎ በምችለው ደግሞ ለእናንተ መረጃዎችን ለማድረስ ያው ግዴታ ሲሆን እንዲሁ ብቅ እላለሁ ነገር ግን ብዙ ጊዜ ጥያቄዎቻችሁን ለመመለስ አልቻልኩም በግል የስራ ጫና ምክንያት ማለት ነው ሰላም ናችሁ እንደምናችሁ አፍያችሁን ሁሉ ሰላም መሻላ ያው እንግዲህ በሚዲያ ላይ አለው ፌስቡክ ላይ በተለይ መከታተል ትችላላችሁ። በጣም አስፈላጊ ነገር ሲኖር እያሽከረከርኩም ቢሆን ቆም በማድረግ አንዳንድ ጊዜ መረጃዎች እንሰጣለሁ ማለት ነው። መሻላ ናፍቃችኋል ማለት ነው። እኔም ትናፍቁኛላችሁ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ፣ በተለይ የእኔ ተከታታዮች ብዙቻችሁ መረጃን ፈላጊዎች ናችሁ። ሰላም ያለው እና የተረጋጋ የሚባል ነው እንግዲህ እንደ ማህበራዊ ሚዲያ። ከዚህ እንግዲህ ሳላስረዝምባችሁ ወደ አጠር ለማድረግ ወደ መረጃው አቀናለሁ። ከዚህ በፊት ግን በነገው ጁምዓ የሚመጣው ማለት ነው በጅዳ ኮሚኒቲ የወሎ ሙስሊሞች ማህበር ወይም ድርጅት ተቋም በነፃ ግብዣ የመግቢያ ማለት ነው ገብታችሁ የተለያዩ ፕሮግራሞች ዳአዎች አሉ። ከዚህ ቀደም የሰራቸውን ስራዎች የምትደሰቱባቸው ከየት ተነስቶ ወደ የት ደረሰ የሚሉ የተለያዩ ነገሮች አሉ። ልዩ ዝግጅቶች አሉ። ትልልቅ እንግዶችም አሉ። በዚህ እንድትሳተፉ የሚመቻቹ ጅዳና አካባቢዋ ይህንን አጋጣሚ ጥሪ ለማቅረብ ነው። እንዲሁም ደግሞ የሪያድም በተለይ የወረባቦ አካባቢ ደግሞ እንዲሁ ፌስቡክ ላይ ያውለጥፍ የላቸዋለሁ የመገኘውን አሁን ላይ እንግዲህ ቅርታ ስቲርሃውን ስም አሊያስኩትም። ከዚህ በተረፈ እንግዲህ የሳውዲ አረቢያ መንግስት እንደሚታወቀው ግንቦት ሶስት ጀምሮ ለስድስት ወራት ይቃማቸው የተበላሸባቸው የቤት ሰራተኞችን እፎይታ ጊዜ ሰጥቶ ነበር። የቤት ሰራተኞች ማለት የቤት ያው ሸቃላ የሚለው እንዲሁም ደግሞ የተለያዩ አመል መንዝሌዎች ማለት ነው። ሳይካስን ጨምሮ በአጠቃላይ ራይል ነምን ጨምሮ የተለያዩ ብቻ በካምፓኒ ያልሆኑትን ማለት ነው። እነዚህ የሳውዲ አረቢያ መንግስት ልዩ እድል ሰጥቷል። የመንግስት የሚከፈለውን ብቻ ከዚህ ቀደም ያው እንደሚታወቀው ለአንድ ዓመት 600 ብር ማደሻ ነው። ያ ግን የማይቀር ነው ሲስተም ስለሆነ ከዛ ውጭ ተናዘል የማድረጊያ እንግዲህ እንደሚታወቀው የአንድ ጊዜ ከሆነ ሁለት ሺህ ነው ለሁለት ጊዜ ከሆነ ደግሞ አራት ሺህ በመክፈል ምንም አይነት ሳያስፈልግ በሞባይላችሁ ወይም በኮምፒውተር ከየትኛውም ሁናችሁ ዘመኑ ባፈራው ቴክኖሎጂ ተናዘል ማድረግ ትችላላችሁ ምንም አይነት ንክኪ ምንም አይነት የጀዋዛት ቦታ የትኛውም ቦታ መሄድ አትችሉም ከቻላችሁ አሰሪዎቻችሁ ካልቻሉ ደግሞ እንዲሁ አጠቃቀሙን የሚችሉ ሰዎች በቀጥታ ተናዘል ማድረግ ይቻላል አሁን ጊዜው በጣም ተመሽቷል። ማለት ነው። በዚህ ዕድል መካከል አሁን አንድ አዲስ እድል አለ። አሁን ሳነብ ካገኘሁት ከዚህ ቀደም ከግንቦት ሶስት በፊት የነበረውን አዋጁ ከመውጣቱ በፊት እንጂ ከዛ በኋላ የወጡ ልጆች ብዙዎቹ እድሉ አይመለከታቸውም። የሚገርመው ግን አልሐምዱሊላህ ዛሬ በወጣው አዋጅ ከዛሬ ቀን ጀምሮ የሚበለቀውን አይቻልም። ነገር ግን ትናንት ይቃመው የተበለቀ ሰው እድሉን መጠቀም ይችላል። እንግዲህ ሰሞኑን የዛሬ ወር ወታችሁ፣ የዛሬ ሁለት ወር ወታችሁ ይቃማችሁ የተበለቀባችሁ በዚህ አጋጣሚ የዚህ እድል ተጠቃሚ መሆን ስለቻላችሁ የአሁኑ አዋጅ እናንተ እድለኞች ናችሁ። እንግዲህ ብዙ ቀራማ የለባችሁም። ምክንያቱም ገና መምጣታችሁ ነው። የአመት ክፍያ እንኳ የለባችሁም። ምናልባት የተናዘል ሁለት ሺህ ብር ብቻ ነው የሚኖርባችሁ። በዚህ ስድስት ወር ውስጥ የመጣችሁ ሰዎች ምንም አይነት የሁለት ሺህ ለተናዙል ወይም ለአዲሱ ወደ ሌላ የምትይ የጀዋዛት ውጭ የእድሳት ወይም ቀራማ ሌላ ነገር አይኖርባችሁም። ምክንያቱም ይቃማችሁ ወጥቶላችሁ ገና አመት ያልሞላችሁ እናንተ ያለምንም ወጭ ለአዲስ ከፊል ስፖንሰር ፈልጋችሁ ተናዘል ማድረግ የምትችሉ በመሆኑ እንኳን ደስ አላችሁ ለማለት እወዳለሁ። ለእናንተ በተለይ ይሄ የወጣው አዋጅ ብዙ የሚያስተካክለው አስተካክሏል፣ የሚተወው ትቶታል። ነገር ግን በተለየ ሁኔታ በዚህ ስድስት ወር ውስጥ ከፊሉ የበለቀበት እንዲሁም ደግሞ ከአሰሪዎቻችሁ የወጣችሁ ሰዎች ይህን እድል መጠቀም የምትችሉ መሆኑን እየገለጽኩ፣ ነገር ግን ማስጠንቀቂያ፣ ከዛሬዋ ቀን ጀምሮ ማንኛውም በስራ ቦታ ላይ ብላቅ የሚደረግበት ሰው ምንም አይነት ኢቃማውን ማስተካከል እንደማይችል አሁንም፣ አዋጁ ሲስተሙ ዝግ ነው። ስለዚህ ቀጣይ ደግሞ ይሄ እድል የሚራዘም ባለመሆኑ ምንም አይነት ልክ እንደባለፈው ሰዎች እድሉ ሊገጥመኝ ይችላል በሚል እንዳትጠፉ ጥንቃቄ እንድታደርጉ ይህ የመጨረሻው ማራዘሚያ ስለሆነ በተለይ ከምትሰሩበት ቦታ የባለፈው እድል ገጥሟቸዋል፣ ባይራዘም ግን እድሉ አምልጧቸዋል ብዙዎች ማስተካከል ፈልገው ማለት ነው። ስለዚህ ይህንን ነገር እንድትገነዘቡኝ ይፈልጋለሁ። ከዚህ በተረፈ ብዙዎቻችሁ የስራ ማጣት ችግር እንዳለ ብዙዎቻችሁ፣ እንዲሁም ደግሞ ከአሰሪዎቻችሁ ከተስማማችሁ በኋላ በሁለት ሺህ ብር በዝ ነገር ግን እጅ ካደረጓችሁ በኋላ ብዙዎቻችሁ ደግሞ ይቃማችሁ የተበላሸባችሁ እንደገና እንደ ጠለብ የሆነባችሁ ብዙዎች አላችሁ። ይህንን ግንዛቤ ውስጥ ማስገባት አለባችሁ። የምትስተዋቱ ይቃማውን ሁሉንም ነገር ግራ ቀኝ ማየት ያስፈልጋል ማለት ነው። ስለዚህ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች ታጠቅ ያው ፌስቡክ ላይ አለ። ዩቲዩብ ላይ ለመምጣት ሰዓት ከግል የስራ ጫና ምክንያት በዛ። እንግዲህ መቅረብ ወደ ሚዲያ አልቻልኩም። ነገር ግን ሚዲያ ላይ የለውም ማለት አይደለም። አንገብጋቢ ጉዳይ ካለ ፌስቡክ ላይም እገልጽላችኋለሁ። ከቻልኩም እንግዲህ ዩቲዩብ ላይ ለመምጣት እሞክራለሁ። ብዙ ጊዜ ግን ቃል እየገባሁ ስላልቻልኩ ይቅርታ አድርጉልኝ። እሺ፣ ሌላ በዚያራ በዚያራ የነበረ ባለፈው አንድ ወር ተሰጥቶ አንድ ወር ጨመሩና ተዘጋ። ስለዚህ የአሁኑ አዋጅ ወደ ሳውዲ አረቢያ መታችሁ ኢቃማ ተሰርቶላችሁ ኢቃማችሁ የተበለቀባችሁ ብቻና ብቻ ነው የሚመለከተው። ነገር ግን በድጋሚ ማስጠንቀቂያ፣ ከዛሬ ጀምሮ ግን ከከፊሎቻችሁ የምትወጡ ወይም የሚበላሽባችሁ ሰዎች ከዛሬ ከቀኑ 6 ሰዓት ጀምሮ ወይም ከአሁን 12 ሰዓት ጀምሮ ሲስተሙ ስለማይሰራ ኢቃማችሁ እንዳይበላሽባችሁ ከዚህ ወጣ ባለ ሁኔታ ይኸው የተያያዘ ነው። ከፊሎቻችሁ ኢቃማ የተበለቀባችሁ ሰዎች ወይም ሲበለቅባችሁ ማስተካከያ ብላችሁ ገንዘብ አትስጡ። ማስተካከል የሚችለው ስፖንሰሩ 15 ቀን ካላለፈው ብቻና ብቻ ነው። በመሆኑም አንዳንዶቻችሁ የድሮ ከፊላችን ይችላል በሚል ገንዘብ ላኪ እየተባላችሁ ብዙዎች ገንዘብ ተበልታችኋል። እኔ ራሱ ተው ብዬ ብር ልከው የተበሉ ሰዎች አሉ። በዚህ አጋጣሚ እንግዲህ ይህንን የምታደምጡ ተው ያልኩ ነገር ግን ካላችሁ ጉጉት አንጻር አልሰማ ትላላችሁ፣ ወይም ደግሞ ሰውየው ሲያባብላችሁ እውነት ይመስላችኋል። በፍጹም አይቻልም። ሲስተሙ ነው ስለማይችል ነው። አስራ አምስት ቀን ካለፈው ማንኛውም ስፖንሰር ያንን ነገር ማስተካከል መንግስት የሰጠው እድል የ15 ቀን ብቻና ብቻ ነው። ያንን ደግሞ ከተስተካከለ በኋላ ነው የገንዘብ ድርድርም ካለ በአብሽራችሁ ካያችሁ በኋላ እንጂ ቀድማችሁ ከሰጣችሁ አይስተካከልላችሁም። ጥንቃቄ አድርጉ። አሁንም ደግመዋለሁ፣ የድሮ ከፊሌ ጋር ተባብ የነበር የምትሉ ሰዎች የድሮ ከፊላችሁ ማንሳት ብላቁን አይችልም። የሚችለው 15 ቀን ካላለፈው ብቻና ብቻ ነው የምትችሉት በአዲስ ስፖንሰር ብቻ ነው። የድሮ ከፊሌ የሚል ነገር ብትተውት የተሻለ ነው ማለት ነው። እንግዲህ ይህንን ካልኩ እንዳላስረዝምባችሁ እኔም በዚሁ ልቋጭ። ጥያቄያችሁ ብዙ እንደሚሆን አውቃለሁ። ነገር ግን ይህንን አንገብጋቢ ነገር ምናልባት ፌስቡክ ላይ የማትከታተሉ ሰዎች ካላችሁ ኧረ እባክህ ስለረ ረቀመጠል ሁዱድ አስር ሺህ ብር ተጠይቅ፣ ይሄ ነገር ሙስና ነው ወይም ስለዚህ የመንግስት አስር ሺህ ብር አንጡ የተባለ ነገር የለም። እንዲህ አይነት ነገሮች እንግዲህ ከፈለጋችሁ ማሰራት ነው፣ ካልፈለጋችሁ ደግሞ አለማሰራት ነው። ያለ ሁኔታ ይህ የፈለገ ሰው ያሰራል፣ ያልፈለገ ሰው ነገር ግን በመንግስት ደረጃ እንዲህ አይነት አዋጅ የለም ማለት ነው። በኡምራ ለመጣ ነው ምንድን ነው በኡምራ የመጣችው አዲስ ነገር የለም። አሁን ላይ በኡምራ ባለፈው ተፈቅዶ ነበር። በኡምራና በዚያራ የመጡ ለዚያራ ነው የሚለው ነገር ግን በኡምራም የመጡ ወደ ሀገራቸው ላለፉት ባለፉት አንድ ወር ከዛም ተጨመረ አንድ ወር ሄደው ይቃማ ይዘው የመጡ ሰዎች አሉ። ብዙዎቹ ጓንደና መጣችሁ ለማለት እወዳለሁ በቢሮ የመጣ ነው ማስተካከል እንችላለን ወይ? በየትኛውም ብትመጡ መዋሰሳ ከሆነ ወይም ካምፓኒ ሸሪካ ከሆነ አትችሉም። ይህ የቤት ሰራተኞችን ብቻና ብቻ ነው። ነገር ግን በቢሮም ብትመጡ እስፖንሰራችሁ ሀስ ከሆነ ወደ መዋሰሳ ወይም ካምፓኒ ካልሆነ ትችላላችሁ። ስለዚህ በይቃማ የመጣ ነው ግን ቢጣቃው ያልወጣ መፍትሄ ይሱ ጋር አሁን ነው እያወራባችሁ ነው። እስካሁን ድረስ ምንም አይነት መፍትሄ የለም የተረጋገጠ። ነገር ግን እንደሰማችኋቸው አንዳንድ ሰዎች እንዲህ አይነት ነገር አለ ብስል ነው መሆን ብዙ ገንዘብ እንዳትበሉ። በዑምራ የመጣ ነው ከሳምንት በኋላ ይጀመራል ሲሉ ነበር። እኔ እሱን አላቅም። እንዲህ አይነት ነገሮች እኔ የምሰጣቸውን መረጃዎች ከመንግሥት ተቋማት የተሰጡትን ብቻ ነው እንጂ ቲክቶክ ላይ ተከታይ ለማብዛት ብለው በአረበኛ ስለተላለፈ አላስተላልፍም። የመንግስት ተቋም የሰጡትን መረጃ ብቻ ነው እኔ ማስተላለፍ የምችለው። ብዙ አይነት ያለው ብዙ አይነት ሰዎች ትልኩልኛላችሁ። ብዙ አይነት አለ። ምሳሌ ከከፋላ ውጭ ስላለ በተለይ ኢትዮጵያ ያሉ ሌሎች ሀገር ላይ ሆነው ትርጉም የሚሰሩ ሰዎች የተዛባ የሆነ ወይም አረዳዱን የማይችሉ ብዙዎች ቪዲዮዎችን አይቻለው። ሳውዲ ያላችሁ እንደዚህ እንደዛ አይደለም። ዝርዝር ማብራሪያውን በቀጣይ ይሰጣችኋለሁ። እነማን ናቸው ከከፊል ውጭ ሊሆኑ የሚችሉትን የሚለው እና እንዴት ማውጣት የሚቻለው ማለት ነው። ስለዚህ በተለይ ኢቃማ ያላችሁ ሰዎች እናንተን አይመለከትም። ያ ሌላ ጉዳይ ነው። እንዴት ቃማ ኑሮት ደግሞ ወደዛ ውስጥ እንዴት መግባት ይቻላል የሚለውንም ሰፋ ባለ ማብራሪያ በደንብ ካነበብኩ፣ ካየሁ፣ ካረጋገጥኩ በኋላ እንዴት ራሳችሁን ከከፋላ ነፃ ማውጣት የምትችሉበትን መንገድ ለማየት እሞክራለሁ እንሻላ። ነገር ግን ኢቃማ ያላችሁ ሰዎች በተለይ እናንተን አሁን ላይ የሚመለከት አይደለም። ይህንን ካልኩ እንግዲህ ይብቃኝ። አገብራችኋለሁ፣ እወዳችኋለሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ብዙ ጊዜያችን ነው አይደል? አዎ፣ ብዙ ጊዜያችን ነው። በጣም በጣም ተለውጣችኋል፣ አድጋችኋል፣ ደግሞ ተመችቷችኋል፣ ወፍራችኋል። ለህ መሻአላ መሻአላ፣ ይመቻችሁ፣ አይዟችሁ እንግዲህ እያየው ነው ማህበራዊ ሚዲያው፣ በተለይ ቲክቶክ ምናምን ሽልማት፣ ፌስቡክ ለምንድን ነው የማያደራጀው? በነገራችን ላይ በዚህ አጋጣሚ የ2025 አንድ ተቋም ሽልማት ለታጠቅ ሰጥቷል። ያ ቪዲዮ አለ። ነገር ግን ብዙም እኔ እንግዲህ ይቅርታ አርጉልኝ። በነገራችን ላይ አንድ ተቋም በኢትዮጵያ በተለይ በሙስሊሙ ትልቅ ስራ በመስራት በሚል ተሸላሚ ሁን ያለው ምናልባት በተለያዩ ሚዲያ በሌላ ሚዲያ ተለቆ ያያችሁ ሰዎች እኔ ጋ አንዳንድ ኤዲት የሚደረጉ ነገሮች ስላሉ ለዛ ነው ያለቀኩት። በዚህ አጋጣሚ ኡስታዝ ኑሩ ትርኪንም እንዲሁም ደግሞ ተቋማቸውንም ከልብ አመሰግናለሁ። በመሆኑም የኔ ተከታዮች ያው ሌላ ሚዲያ ላይ አይታችሁት ከሆነ ካላያችሁት፣ ግን የ2025 የበጎ ሰው ከሙስሊም ተጽዕኖ ፈጣሪ በሚል ከተቋም ተሸላሚ ሁን ያለው ማለት ነው። እንግዲህ ሽልማቴን እንኳ ያው ፖስታ አላደረግኩም። ነገር ግን በቀጣይ አንዳንድ ቪዲዮዎቹን ኢዲት በማድረግ ሰዓት ባገኘው ጊዜ ወደ እናንተ አደርሳለሁ። እንዲሁም ደግሞ እኔ ሳውዲ አረቢያ አዲስ አበባ ስለሆነ ሽልማቱ ከጀ በሚገባ ሰዓት ያንን ሽልማቱን በቀጥታ ወደ እናንተ የማደርስ ይሆናል ማለት ነው። ሽልማቱ ገና በጀ አልደረሰም፣ በቅርቡ እንደሚመጣልኝ ቃል ተገብቶልኛል። እንግዲህ ያ ሲደርስ ለእናንተ የማሳይ ይሆናል ማለት ነው። ፌስቡክ እና ያው ዋናው ነገር ያው ተሸላሚ ነኝ እና የሸለሙኝን አካላትም እስካሁን ስላላመሰገንኩ በጣም ይቅርታ ጠይቃለሁ። በዚሁ አጋጣሚ ለመግለጽ ያክል ነው። ምክንያቱም ቲክቶክ ላይ ብቻ ሳይሆን ያው ፌስቡክ ላይ የለም። ነገር ግን ብዙም ሽልማት አልፈልግም። ነገር ግን ተሸላሚ ስለሆንኩ ደግሞ የሸለሙኝን ሰዎች ነው። እኔ በየአመቱ ደግሞ የታጠቅ የበጎ ሰው ሽልማት ነበር፣ ነገር ግን የመጨረሻው ኡስጣዝ ሳዳት ከማል ከተሸለመ በኋላ የተለያዩ ጉዳዮች ነበሩ፣ አንዳንዶቹ ለሚዲያ የማይወጡ ነገር ግን በመጨረሻ በተደረሰው በተለይ ኡስጣዝ ሳዳት ከማል በጎ ሰዎችን እከሌ ነው ብለህ ከምትመርጥ አላህ ነው የሚያውቀውና በጎ ይሁን አይሁን፣ ስለዚህ እንዲህ አይነት ነገሮች ላይ ብዙ ባትሳተፍ የሚል ምክረ ሀሳብ ከሰጠኝ በኋላ ያንን ነገር አቋርጫዋለሁ። ከመጀመሪያውም ይህ ሞዴል ከሌሎች የቀሰምከው ስለሆነ ምንም ለማበረታታት ቢሆንም ነገር ግን ብዙ አይነት ነገሮች ሊኖሩት ስለሚችሉ ከዚህ በጎ ሰው ሽልማት እያልክ በጎ ነው ብለህ ከምትመርጠው ከአንተ ምርጫ ምናልባት ስህተቶችም ሊኖሩ ስለሚችሉ ቢቀርብህ፣ ይሄ ሞዴል የሌሎች ሞዴል ነው ስለተባልኩ፣ እኔም ደግሞ ምናልባት ያው እንግዲህ ከዲኔ ቀይ መስመር መውጣት አስፈላጊ ሆኖ ስላላገኘሁት ታጠቅ ለአስር አመት ዓመት በተከታታይ የበጎ ሰው ሽልማት እያለ ሲሰጥ ነበረ። ሀሳቡ ነው ትልቅ ነገር ባልሰጥም ማለት ነው። ይህን ያክል ዝርዝር ሰጥቻቸዋለሁ። ውድና የተከበራችሁ እንግዲህ ኢትዮጵያውያን በዚህ እድል መጠቀም ትችላላችሁ። ሰላም ሁኑ። የሳውዲ አረቢያ መንግስት የሰጠውን እድል መጠቀም የምትፈልጉ መጠቀም ትችላላችሁ ማለት ነው። ከዛሬ ጀምሮ ግን ይቃማችሁ የሚበለቅ ሰዎች ወይም ከጠለ ቤት ናችሁ ልውጣ የምትሉ ሰዎች እናንተን የማይመለከት መሆኑን እየገለጽኩ ነገር ግን ከዚህ ቀደም በተለይ ከግንቦት ሶስት ጀምሮ ላለፉት ወራቶች ታጠቅ እኛስ አንችልም ወይ የምትሉ አዲስ ከጠለብ የወጣችሁ አትችሉም ስላችሁ ነበር፣ አትችሉም ነበር። ነገር ግን ዛሬ በወጣው አዋጅ እናንተንም የሚያካትት ከመሆኑ አንጻር ከዛሬ በፊት የተበለቀላችሁ ትናንት፣ ከትናንት በፊት የዛሬ ወር የወጣችሁ ሰዎች የዚህ እድል ተጠቃሚ መሆን ስለምትችሉ እንኳን ደስ ያላችሁ ለማለት ወዳለው አከብራችኋለው። ሰላም ሆኑልኝ። ደናደሩ ከቻልኩ ለመምጣት ሞክራለው፣ ካልቻልኩ ደግሞ አፉ በሉኝ። ሚዲያውን እንግዲህ እንዳልኳችሁ ነው። የሚሰራ ሰው ካለ ጎበዝ ሰው በተለይ የስደቱን ዓለም እየተከታተለ አይዟችሁ የሚል ካለ ሚዲያውን ለመስጠት ዝግጁ ነኝ ማለት ነው። ወሰላሙ አሌይኩም ወረሐመቱላህ ወበረካቱ። ጥሩ ጥያቄ ነው። ለስድስት ወር ከዛሬ ጀምሮ ለስድስት ወር ማለት ነው ይህንን እድል መጠቀም ትችላላችሁ። በትክክል ለሚቀጥሉት ስድስት ወር መልስ የማልሰጠው ጥያቄው ብዙ ስለሚሆን ሰዓት የለኝም። በሌላ ሰዓት ከቻልኩ እንግዲህ ጥያቄዎቻችሁን መመለስ ብዙ ማብራሪያ እንግዲህ ሰጥቻለሁ። ይጠቅማሉ ያልኳቸውን፣ ስለ ግሌም ደግሞ አንዳንድ ነገር ብያለው። በዚሁ ይብቃኝ አፉ በሉኝ